ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ ይህ የድሬዳዋ ቴሌቪዥን ነው። የድሬዳዋ ቴሌቪዥን እንግዲህ በየሳምንቱ የተለያዩ ስፖርታዊ መረጃዎችን በተለይ ደግሞ ድሬዳዋ ነክ የሆኑ ስፖርታዊ መረጃዎችን እያቀረበ ወደ እናንተ የሚያደርስ ፕሮግራም ነው። ዛሬ ደግሞ የድሬዳዋ ከፍተኛ ዲቪዚዮንን አስመልክተን ከገንደ ሌንጫ ጋር በውድድር አመቱ ለመጀመሪያ ጊዜ ተሳትፈው እጅግ እንቅስቃሴ እያሳዩ የሚገኙትን ገንደ ሌንጫ ቡድንን እንዲሁም ደግሞ ከቡድን አባላቱ ጋር ያደረግነውን ቆይታ እንደሚከተለው እናስቃኛቸዋለን። ስልጠና ያሰለጠንኩት ዛሬ ሀያ አመት ይሆናል። እንግዲህ እግር ኳሱ ከገባው በአሰልጣኝነት ማለት ነው። እና ጅቡቲ ላይ ነበር የጀመርኩት። ጅቡቲ ክለቦችን አሰልጥኜ ጅቡቲ ፖሊስ እና ጅቡቲ ቶጆራ የሚባል ቲሞችን አሰልጥኛለሁ አንድ አምስት አመት። ከዛ በኋላ እዚ ሀገር እንደመጣው አሊ ሀብቴ የሚባል ቲም ያሰለጠንኩት ከዛ ኮተን የሚባል 2009 የጥሎ ማለፍም የዙርም የጸባ ዋንጫም አሸናፊዎች ኛነን። ከዛ በላይ ደግሞ ክልል ሻምፒዮናም ሄደን ቲሙን ለብሔራዊ ሊግ አድርሰነዋል። እነዚህ ሰዎች ከኮተን ጋር እነዚህን እንትኖች አሳክተናል። ዋንጫዎችና ውጤቶችን አስመዝግበናል። ከዛ በኋላ ነው ወደ ናሽናል ሲሚንት የተጓዝኩት። ከዛ በኋላ እንግዲህ ድሬዳዋ ከነማ ለሶስት አመት ምክትል አሰልጣኝ ሰርቻለሁ። ይሄ ነው እንግዲህ ታሪኬና ከዛ በኋላ ባለፈው ጊዜ ለጋህሬ ቲም አሁን ደግሞ ገንደሌንጫ የሚባል ቡድን ውስጥ ያለው። አሁን ምን መሰለ፣ ገንደሌንጫ እዚህ ያለው አሁን በጣም ደስ የሚል ነው አጨዋወታቸው። ካሰለጠንኳቸው ጠቅላላ ቲሞች ይሄ ነው እኔ ደስ ያለኝ በእውነቱ። ምክንያቱም ሜዳ ላይ አይታችኋል፣ ኳስ ነው የሚጫወቱት። እኔ ደግሞ ኳስ የሚጫወት ቲም ነው ደስ የሚለኝ። ስለዚህ አንደኛ እንትን ልጆች አሉበት፣ ሲኒየር ልጆች አሉበት። እውነቴን ነው ብለ እኔ ገንደሌንጫ ላይ ብቻ ሳይሆን የአሁኑ ዲቪዥን ያሳየኝ ድሬዳዋ ላይ ብዙ ልጆች እንዳሉ አሳይቶኛል። ገንደሌንጫ ላይ ብቻ ብለን እንቆሙ አይደለም። ብዙ ተስፋ እውነት ተስፋ የማያስቆርጡ ነገሮች አሉ። አሁን በጣም ደስ የሚለው ትልቁ አሁን እንደ ምስጋና ማመስገን የምፈልገው ራሱ እግር ኳስ ፌዴሬሽኑ አሁን የያዘው አያያዝ የድሮዋን ድሬዳዋ እና ያለን የሚል ግምት አለኝ። በጣም በጣም በጣም በጣም እግር ኳስ ፌዴሬሽኑ በጣም ጥሩ ስራ እየሰራ ነው። እና አሁን ያለው ገንደሌንጫ ላይ ብቻ ሳይሆን ሁሉም ቦታውን ጥሩ ተስፋ አለ። የድሬዳዋ ልጆች እኛን ዞሮን ያላየናቸው እኔ ራሴ ዞሮ እየቆጨኝ ነው። ከዚህ ቀደም በነበርኩ ፖዚሽን ላይ ባለኛ አቅም የድሬዳዋ ልጆች ያለማከታታችን የሚቆጭ ነው። ስለዚህ አሁንም ድሬዳዋን እንመልከት፣ የድሬዳዋ ልጆችን እንይ ነው የምለው ከኔ ጀምሮ እና ድሬዳዋ ላይ ጥሩ ተስፋ መጥቷል በእውነቱ። አሁን የተጀመረው ነገር ማስቀጠል ላይ ብንሰራ ሁላችንም፣ ለምሳሌ እንደ አገርም እንደ ከተማችንም የሆነ የመጠላለፍ ነገር አለ። እሱ ነገር ቆሞ አሁን ጥሩ ነገር የሚሰሩትን ሰዎች ማበረታታት፣ ይሄ አሁን የተጀመረው ጅማሮ ቆንጆ ስለሆነ ብንችል እነሱን አግዘን ይሄን ነገር ወደፊት እንዲሄድ ማድረግ ነው እንጂ እነዚህ አሁን የተሰበሰቡት ስፔሻሊ ደስ የሚለው አሁን እግር ኳስ ፌዴሬሽኑ አንደኛ ብር ሄዷል ልጆች ነው። ሁለተኛ ማጆሪቲ ልጆች ወጣት ናቸው። ስለዚህ እነዚህን አሁን በሞራል የተነሳሱትን ሰዎች ብንችል አጠገባቸው ቆመን ከዚህ የላቀ ነገር በጋራ ለማምጣት ብንጥሩ ጥሩ ነው። ካልቻልን ብንተዋቸው ደስ ይለኛል እንጂ እንቅፋት አንዳችን አንዳችን ላይ እንቅፋት ባንሆን ጥሩ ነው። ስሜ ኑማ መሐመድ አህመድ ይባላለሁ። የተወለድኩበት ከተማ እዚሁ ድሬዳዋ፣ ሰፈር ደግሞ ለጋሬ። እኔ ድሬዳዋ ላይ ተወልጄ ያደግኩት ስብ ሆኑ የእግር ኳስ ፍቅር በጣም አለ። የእግር ኳስም በጣም ነው የምወደው ከህፃንነት ጀምሬ። ዱሮም ኮችም ነበርኩ ተጫዋችም ነበርኩ። ለዚህ ልጆች ደግሞ አንዳንድ ጥቅማ ጥቅሞችን ልጆች ካገኙ ወይ ደግሞ የሚያስፈልጋቸው ትጥቅ የትጥቅ እቃ ማቅረብ የእነሱ ሞራል የሚጠብቅላቸው ነገሮችን ካገኙ የድሬዳዋ ልጆች እንደ ዱሮ እንደ አሸናፊ ግርማ እንደ ዮርዳኖስ አባስ እንደዛ እንደ ጩኒ እንደ ጁንዲ እንደነሱ ታዋቂ መሆን እድል አላቸው የድሬዳዋ ልጆች። ለዛ ነው እኔ የተለያየ ቲሞች ናቸው እኔ ሰፖርት የማረጋቸው መጀመሪያ ላይ የጠሩኝ ገንደ ሌንጫ ነበሩ። እነሱ ስጠሩኝ ደግሞ የእነሱ የሚፈልጉት ነገር ሰፖርት አረግኩኝና በጣም ደስ አላቸው። ልጆቹ ደግሞ በጣም አሪፍ ሞራል፣ ወደ ትልቁ ዲቪዚዮን ስለገቡ እነሱም ደግሞ እጅ ስንይዛቸው ልጆቹ ደግሞ በጣም ፍላጎታቸው ደግሞ ደስ ይላል። እንደሚቀየሩ ደሞ እርግጠኛ ስለነበር ለዛ ነው ሰፖርት ያደረግነው። እንደዛው ደግሞ ኮቶን፣ ገንደ ገራዳ፣ አሁንም ደሞ ገንደ አብዲ በሩ፣ ገንደ ተስፋማል እና ቀፊራም የተለያየ ሰፈር ላይ ያሉ ክለቦችን ሰፖርት በማድረግ ወደፊትም ራሱ እናረጋለን። አሁንም ደግሞ በቅርብ ወደ መልካም መሄዳችንም አይቀርም። ሳቢያ ንብረትም ደግሞ ተደውሎልኛል። አሁን ደግሞ በቅርብ እነሱ ጋር መሄድም አይቀርም። ሁሉም የድሬዳዋ ውስጥ ያሉ ልጆችን ሰፖርት ማድረግ እነሱን እንዲያድጉ ለማድረግ ነው እንጂ ሌላ ምንም የለም። እና ኢንሻላሁ ተዓላ ወደፊትም ደግሞ እኛ ሰፖርት ማድረግ እንፈልጋለን። እኔ ይህንን ሰፖርት ሳያረጋቸው በራሴ ፍላጎት ነው እንጂ አንድም ሰው አግፋ አግፋፎኝ አይደለም። የገፋኝ ሰው የለም ማለት ፈልጌ ነው። እና ይሄ በራሴ ፍላጎት ነው፣ ተነሳሽነት ነው እጄ እነኚህ ልጆችን ሰፖርት እያረኩ ያለሁት እንደ አንድ የብዙ ልጆች አባት በመሆኔ ከልጆቼ ውስጥ አንድ ሰው ዋንጫ እንደሚወስድ ከፈጣሪ ጋር በተስፋ ጠብቃለሁ። ከልጆቼ ውስጥ አንድ ሰው ዋንጫ እንደሚያነሳ እርግጠኛ ነኝ ከፈጣሪ ጋር። ግን ሁሉም የድሬዳዋ ክለቦች አስራ ስድስቱም የኔ ልጆች ናቸው። ሁሉንም በአንድ ዓይን በምችለው አቅም ለመርዳት ዝግጁ ነው። ለምን እኔ የድሬዳዋ ልጅ ነኝ እንጂ የአንድ ሰፈር ልጅ አይደለሁም። የድሬዳዋ ልጅ እስከሆነ ድረስ ሰፈር የለህም፣ ሁሉም ቦታ የአንተ ሰፈር ነው። ገባ አይደል? ለዚህ እኔ ወደፊትም የዝቅተኛ ዲቪዚዮንም ራሱ በጣም ብዙ ክለቦችን አሁን ሬዲ እያደረገን፣ ከዛ ውስጥ ደግሞ የለጋሬ እኔ የተወለድኩበት ሰፈር ስለሆነ ወዳው ይፋዊ አሰልጣኝም ፍርማ አርግተናል። አሁንም ደግሞ ወደፊትም ገና ብዙ ክለቦች አሉ። እኛ ሰፖርት አድርገተው ወደፊት እንዴት የምናደርገው ይሄን በማድረጋችን ደግሞ ሁሌ ደስተኛ ነው። ወደፊት ደግሞ ኢንሻላሁ ተዓላ ጥሩ ነገር እንደምንሰራ እርግጠኛ ነኝ። እናንተ ደግሞ እንደ ማስ ሚዲያ ድሬቲቪን በጣም ነው የምናከብረው፣ በጣም ነው የምናወደው። ወደፊት ደግሞ እንደዚሁ እንድቀጥልልን ተስፋ እናረጋለን እንደ ገንደሌንጫ ከእናንተ ጋር ፏዳ ብዲ ይባላል የገንደ ሌንጫ ዋና የቡድኑ አምበል ነኝ። ስኪመር ላይ ነው የሚጫወቱት ቦታ ነው። ያው ገንደ ሌንጫ አንደኛ እንደሚታወቀው ነው በጣም ጥሩ ስብስብ ያለበት ቡድን ነው። ሁለተኛ ደጋፊ ደግሞ በቃ ድሬዳዋ ላይ ጥሩ የሚባል ደጋፊ ያለበት ነው። በየትኛውም አጋጣሚ ከጎን የሚቆም ደጋፊ ነው። ስለዚህ ከዚህ ደጋፊ ጋር ተደጋግፈን የሆነ ጥሩ ነገር እንሰራለን በሚል ነው ወደዚህ ቡድን መምጣት ያሰብኩት። ከመጀመሪያ ቀን ትሬዲንግ ጀምሮ ተመሳሳይ ነገር ነው። ቲሙ ውስጥ የሚገኘ ሁሉም ያው ትሬዲንጉን በደስታ ነው የሚሰራው፣ እርስ በእርስ በመከባበር በመፈቃቀር ነው የሚሰራው። ስለዚህ ቲሙ እርግጠኛ ነኝ ያው የሚታሰበው ለድሬዳዋ ዲቪዥን ብቻ አይነት ሳይሆን ድሬዳዋ ላይ ያሉ ወጣቶች ለህፃናቶች ሁሉ ማለት ነው ተምሳሌት የሚሆን አይነት ቲም ነው ነው ማሰበው ምክንያቱም በጣም ብዙ የተሰባጠረ ነው። ሲኒየሮች ውስጥ አሉ፣ በጣም ወጣቶች አሉ፣ ከታች የመጡ ልጆች አሉ። ስለዚህ ይሄ ሁሉ አንድ ላይ ተቻችሎ እንደት መስራት እንደሚችል የሚያሳይ ቲም ነው ብየነው ማሰበው። ያው ኢንሻአላህ፣ ባላ ፍቃድ የሁሉም ቲም የመጀመሪያ አላማ ዋንጫ መብላት ነው። ኢንሻአላህ ያው ቀሪ ጨዋታዎች ይቀሩናል፣ እነሱን በደል ተወተን ኢንሻአላህ ዋንጫ እንበላለን ብለን እናስባለን። ካልሆነም ደግሞ ጥሩ ተፎካካሪ ሆነን ድሬዶን የሚያስጠራ ጥሩ ቲም ልክ እንደ ሌሎች ጊዜያት ሳይሆን ክልል ላይ ሄዶ ጥሩ ድሬዳዋን በዲሲፕሊን ይሁን በእግር ኳሱ ይሁን በቃ አርአያ ሊሆን የሚችል አይነት ቲም እንሆናለን ብዬ አስባለሁ። ስሜ ኮርማሶ አብዱማሊክ እባላለሁ። የገንደሌንጫ እግር ኳስ ክለብ ፕሬዝዳንት ነኝ። መጀመሪያ ድሬ ቲቪን አመሰግናለሁ በዚህ ፕሮግራም ስለጋበዘ ገንደሌንጫ ስም ያው ማመስገን ፈልጋለሁ። ያው ቀጥሎ ይሄ ገንደሌንጫ እግር ኳስ ክለብ ከ2016 ጀምሮ ዝቅተኛ ዲቪዚዮን ድሬዋ ዝቅተኛ ዲቪዚዮን ላይ ተሳታፊ ነበር። ያው ፈጣሪ ይመስገን እዛም ጥሩ ተፎካካሪ ነበር። ለዋንጫ የምንሰጋ ነበረ። ያው አጋጣሚ ሆነው አራተኛ ወጥተን ለከፍተኛ ዲቪዚዮን በክተናል ማለት ነው። አሁን ያው 2018 ከፍተኛ ዲቪዚዮን አንደኛ ዙር ጨርሰን ሁለተኛ ዙር ገብተናል። ያው ፈጣሪ ይመስገን አሁን ጥሩ ፖዚሽን ላይ ነን። አንደኛ ዙር ያው በአንደኛ ነው ያጠናቀቅ ነው። ስራ አስራ ስምንት ነጥብ ሰብስበን ነበረ። ጎል ወደ አስር ሰብስበን ነበረ። ያው ብዙ ስራ ከኛ እንደምንጠበቅ እናምናለን። ያው እኛ አንደኛ ሶስት ደረጃን ያስቀመጥነው ክለቡ የሚደርስበት ቦታ ብለን አንደኛ ዋንጫ አሳክተን ወደ ክልል ደረጃ ከፍ ብለን መፎካከር እንፈልጋለን። በመጀመሪያ ደረጃ ከስሩ ያው ተደራጅቶ የመጣ ክለብ ነው። ሁለተኛ ደግሞ በእቅድ የሚመራ ክለብ ነው። ሌላ ደግሞ በዚህ ክለብ ውስጥ በርካታ ባለድርሻ አካላት በኃላፊነት ወስዶ እየሰሩ ነው። አጠቃላይ ከመንግስት አካላትም ከአካባቢው ታዋቂ ከባለሀብት፣ ከቡራን፣ ከዱሮ እግር ኳስ ተጫዋች ያለው አጠቃላይ እዚህ ውስጥ ታቅፎ ነው እንትን ያለው። ስለዚህ ይሄ ነው መነሻው። ሌላ ደግሞ እግር ኳስ መሰረት አድርጎ ምናልባት በአንድ አካባቢ ብቻ የተመሰረተ ከሆነ ይሄ ውጤት አታመጣም። ነው መነሻችን ምንድነው? አጠቃላይ ዙሬዳ ነው። ስለዚህ እዚህ ውስጥ የምናያቸው ተጫዋች በአንድ አካባቢ ብቻ የታጠረ ከሆነ ምናልባት ይሄ ውጤት ላይ ለንደርስ ይችላል። ስለዚህ እግር ኳስ ስለሆነ ከሁሉም የቻለ ይጫወት የሚል መሪ ከደረሰ ነው እዚህ ውስጥ ያለው ከሁሉም አካባቢ ከሁሉም በየብረሰብ ኢቨን ከሀረር ጨምሮ እዚህ ውስጥ ተካቶ እየተጫወተ ያለ እና በአጠቃላይ ወኔ እና አንድነት ነው። ሁሌ እናሸንፋለን ሸንፋል የሚለው እና ለዚህ ውጤት ያበቃን አንደኛ ጎል አስቀምጠናል። አንደኛ የመጀመሪያ ጎላችን ሻምፒዮን ሞን ነው። ሁለተኛ ደግሞ ከ3 ከ1 እስከ 4 ወተን የክልል ሻምፒዮን ላይ መሳተፍ ነው። ሶስተኛ ደግሞ እዚህ የመጨረሻው የመጨረሻው ግባችን እዚህ ውስጥ በጥሩ ሁኔታ እዚህ ውስጥ እዚህ ዲቪዥን ውስጥ መቆየት ነው እና ኦልሞስት ምንድነው ሁለቱን አሳክተናል። በእቅዳችን ሰባ ፐርሰንቱን አሳክተናል የሚል ነው እና ስለዚህ አጠቃላይ ከቡድን አመራር ጀምሮ ቦርድ፣ አጠቃላይ ቲሙ በአንድነት መስራቱ ለዚህ ውጤት አብቅተናል ማለት ይቻላል። ተመልካቾቻችን ስትከታተሉት የነበረው ከድሬዳዋ ቴሌቪዥን የገንደ ሌንጫ ቡድንን በምትመለከቱት በለጋሃሪ ሜዲያ ተገኝተን የነበረውን አጠቃላይ የቡድኑ ሁኔታና ከአመጣጡ ጀምሮ የነበረው ሁኔታ ነበር ስትከታተሉ የነበረው። ሳምንት በሌላ ፕሮግራም እስከምንገናኝ ሰናይ ሳምንት።